በቴክኖሎጂ የጎለበተች አፍሪካን በጋራ ለመምራት ኢኖቬሽን አፍሪካ 2025 ጉባኤ የላቀ ድርሻ እንዳለው ዶክተር በለጠ ሞላ ገለጹ። በኢኖቬሽንና ቴክኖሎጂ ሚኒስቴር በትምህርት ሚኒስቴርና በስራና ክህሎት ሚኒስቴር አስተባባሪነት እየተካሄደ የሚገኘው የኢኖቬሽን 2025 ጉባኤ በሁለተኛ ቀኑ የዲጂታል ቴክኖሎጂ ኢኮኖሚን በአፍሪካ ለማጎልበት የሚያስችል ውይይት እየተካሄደ ነው። ጉባኤው በአፍሪካውያን ትብብር የዲጂታል ክህሎትና የቴክኖሎጂ ፈጠራ እድገትን በማጎል በ በዓለም ተወዳዳሪ ለመሆንና ተጠቃሚነትን ለማረጋገጥ ያለመ ነው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የወጣት አፍሪካውያን የወደፊት የሥራ ስምሬት በቴክኖሎጂና በዲጂታል ዘርፍ ላይ የተመሰረተ ነው ብለዋል። መረጃው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። ኢትዮጵያና የዩሮ ቦንድ አበዳሪዎች የኢትዮጵያን ዕዳ አስተዳደር አስመልክቶ ተጨማሪ ውይይቶችን ለማድረግ ከስምምነት ላይ ደርሰዋል። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ የዩሮ ቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያን አቆጣጠር በመጋቢት 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል አገራት የዕዳ አጠቃላይ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰው ስምምነት ያለበት ደረጃ ላይ ትኩረቱን አድርጓል። ሚኒስትሩ ለንግድ አበዳሪዎቹ የኢትዮጵያ የማይክሮ ኢኮኖሚ ሪፎርም ሂደትን አስመልክቶ ገለጻ አድርገዋል። ልዑኩ ሁሉን አቀፍ ሪፎርሞችን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ አስመልክቶ ተወያይቷል። መረጃው የገንዘብ ሚኒስቴር ነው። በንግድ ዘርፍ በተሰማሩ ስራዎች ከፍተኛ ውጤት መመዝገቡን የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጣናዊ ትስስር ሚኒስቴር የተጠሪ ተቋማት፣ የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት እቅድ አፈጻጸም ግምገማ ተካሂዷል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በቴክኖሎጂ በመታገዝ የኦንላይን ምዝገባ ለ2.6 ሚሊዮን አገልግሎት ፈላጊዎች የተሰጠበት ከዚህ ቀደም ያልነበረ የኢንስፔክሽን ስራ ለ2.2 ሚሊዮን የንግድ ፍቃድ ኢንስፔክሽን መከናወኑን አንስተዋል። በወጪ ንግድ አፈጻጸም ከፍተኛ ውጤት የተመዘገበበት ሲሆን በበጀት ዓመቱ 9 ወራት 5.3 ቢሊዮን ዶላር መገኘቱን አስታውቀዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሚያስችላት ውጤታማ ተግባራት መከናወናቸውንም ሚኒስትሩ አስታውቋል። መረጃው የኢትዮጵያ ዜና አገልግሎት ነው።